ግሞ አንተ ማንኛው ላ በእንቅልፍ ልባ እየመጣች ሁላችንንም ነው አንቃ የምገለጥ ፍቅር፣ ምነው ዛሬ ዋሽም፣ ዛሬ በጠዋት ክፍል የመተሽ ታስፈራሪኛል ነበር። እውነት ነው ቤዛ? አረ እኔ ምንም ያደረኩት ነገር የለም እማዬ። ፍቅር አውቃ ነው ውሸታ። ጠዋት ቢለይዘሽ አንቅሽ ምን እያደረግሽኝ ነበር? እማዬ ቤዛን የምታስወጫት ከሆነ ሰያው አይካልሺ፣ ግን አባቴ ጋር ሄዳለሁ። የሆነ ነገር በተፈጠረ ቁጥር አባቴ አባቴ አትበይ ለምን እማዬ ይሄ አንቺ ምርጫ ነው። ምን ነው ልጅ ቀሚስ አትወጂም እንዴ? በኛ አካባቢ እኮ ይሄ አለባበስ ለነገረኛ ያጋልጣል። ጎረምሶች ካዩሽ ጎነት ሁሉ ይሻል ብዬሽ እኮ ነው። ቀሚስ አትወጂም እንዴ ነው እኔ እንዲህ ተመችቶኛል። የአዴና ታይጨነቁ ከሷ ጋር እኔ ልብለን ማዘር አዘር ከፈለግሽ አትቤ እኔ ውሃ ልቀዳ ልሄድ ነው። ስለዚህ መላለል

አሁን ትለቋት እንደሆነ ልቀቋት። ይሄ የእርጎዝም ቶቶ ቶቶ አይ የምትል ከሆነ እግር እግርህን ብዬ ነው የምጥልህ። ቶቶ ቶቶ ቶለኒ ይሄ ደሞ እንዴ! እሱ ሊሄዱ ነበር

እንደሚፈልጉና ይህ ፍላጎታቸውን በወቅቱ ማሳካት ባለመቻላቸው ቁጣቸውን እና ውርጅብኛቸውን እያወረዱባት ይገኛሉ። አደይም እንግዲህ በዛ ስቃይ ውስጥ ሳለች አለልኝ የተባለው ግለሰብ አደይ በዛው በታሰረችበት እስካሁን ሲመኛት እንደነበርና አሁን ጥሩ አጋጣሚ እንደተፈ- አሁን ጥሩ አጋጣሚ ስለተፈጠረለት ያስገድዶ መድፈር ሙከራ ሲያደርግባት ቪዲዮ ማለቂያ ላይ ተመልክተናል። አደይ ለገንዘብ ብዬ የማልፈልገው ህይወት እንድገባ ለምታስገድደኛ ያለህ አባቴ እያለች አባቷን ለማሳመን ብትሞክርም አባት ግን መስሚያ ጥጥ ነው እያሉ ይመስላሉ። እናትም በልጃቸው መታገት እየጸለዩና እየተጨናነቁ ይገኛሉ። እነዴም አደይን ፍለጋ ወደ ገጠር የዘመቱ ቢሆንም ቤት ሲደርሱ ግን አደይ በአባቷ እጅ ገብታ ነበር ይጠበቋል። በአደይ መታገትን የተጨናነቁ ቤተሰቦች በተለይ ሮማን እህትሽን ፈጥነሽ ካለሽበት ልታወጫትና ልትደርሽላት ይገባል። ህይወቷ መሰናክል ውስጥ መግባት የለበትም እያለች በንባ እየታጠበች ስትናገርም ተመልክተናታል። ሰላም ጤና ስትለን ውድ ቻናል ለቤተሰቦች እንደምናላቸው እያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አድይ ክፍል ስልሳ አንድን የምንመለከት ይሆናል። አደይ እንግዲህ አባቷን ሽሽጥ እየተሯሯጠችና በዛፍ ዘር እየተሽለቀለቀች ለማምለጥ ብትሞክርም እሷ ግን ጥረቷ አልተሳካላትም። አባት የራሳቸውን ፍላጎት ለማሳካት እንጂ ስለ አደይ መብትና ግዴታ እየተረዱ አይመስሉም። አደይ ግን እዛ የመኖር ፍላጎት እንደሌላትና በገንዘብ ብላ ህይወቷን ማበላሸት እንደሌለባት እየነገረቻቸው ቢሆንም አባት ግን መስሜ ጥጥ ነው ያሉ ይመስላሉ። አደም ፍለጋ ጉዞ የጀመሩትን እነዲዝም መንገድ ላይ ሌዱ እየተዝለፈለፈችባቸውና ና እንደ ደከማት በየመንገዱ እየቆመችና እየተቀመጠች እየደቀመጠች አስቸግራቸዋለች። ታዲያ ያልደከመለም ተጓዥ እንደው ተጓዥ በማለት የጀመሩትን ጉዞ መቀጠል እንዳለባቸው እየነገራት ነበረ። ቀበጧ ሊዲያ ግን የማታውቀውን ጋራና ሸንተረር መውረድና መውጣት ከምንም በላይ አስጨንቋታል አጋር ታዲያ ቀበጧ ስትቅበጠበጥም እዚህ ጋር ቆንጆ ቆንጆ እየተራቡ ጅቦች አሉ በማለትም ያስፈራሯታል። በዚህ የተደናገጠችው ሊዲያም በየመንገዱ መቆሟን አንጥታ መንገዷን ትቀጥላለች። ፍቅርና ቤዛም ቤት ውስጥ ጭቅጭቃቸውን ቀጥለዋል። አንቺ ተራ የቤት ሰራተኛ ነሽ በማለት ቤዛን እያቃጠለቻት ነበረ። በንግግሯ የተናደደችው ቤዛም ፍቅርን በጥፊ ይደረገመቻል። ጨዋታቸውን ሰምታ የተከሰተችው እናትም ምን እንደሆኑ ስትጠይቅ እማዬ ሰራተኛ ብለን የቀጠርናት ሴት ኃይልኛ የሆነ ጋኔል አለባት። ከቤታችን ካላስወጣናት በእንቅልፍ ልባችን እየመጣች ትጨርሰናለች በማለትም ለእናት ትነግራታለች። እማዬ እየነገርኩሽን ካልሰማሽ እና ቤዛን ከቤታችን ካላስወጣሻት እኔ ወደ አባቴ ቤት ሄዳለው፣ በማለት መረር ያለ ንግግር እንግዲህ ለእናት ትናገራለች። እናትም እየልጅ ነገር ሆነባት እና ግዴታ ቤዛን ማባረር ስለነበረባት ቤዛን ውጭ በማለት ታስወጣታለች። ቤዛም ሻንጣዋን ጠቅላ ከኔኤላ ጋራ ኑሮን ጀምራለሁ በማለት እንግዲህ ወደ ነሱ ነበር ሄደችው። ከዛም ስትሄድ ለምለም በጥሩ ፊት አልነበር የተቀበለቻት። ምን ልታደርጊ ነው ሻንጣሽን ጠቅለሽ የመጣሰሉ ምን ህን ደፋርነሽ ምንስ አስበሽ ነው በማለት እንግዲህ ለምደም ገጥማታለች። እናትም አባት ካደይ ስለደረሱባትና ና እያንገላቱ ስለወሰዷት ወይኔ ልጅ የት ነው የሚያደርሳት? እንዴት አድርጓት ይሆን እያሉ ወገባቸውን ታጥቀው ማልቀሳቸውን ታይዘውታል። አሸናፊም እናትን እንዲታገዙ አሁን ካሉበት ስሜታቸው እንዲረጋጉ ለማድረግ እየሞከረ ነበረ። እንግዲህ እናት ወገባቸውን ታጥቀው እያለቀሱ ባሉበት ሰዓት ነበረ እነ ሌዱ ተሰብስበው ወደ ቤት የተከሰቱት። እናንተ ልጆች ግን ልታደርጉ መጣችሁ? በማለትም ጠይቀዋቸው ነበረ። ተበጧና እንደ ልቡ የሆነችው ሊዲያ ግን አደይ ሞተች እንዴ? በማለት ተናግራለች። እናትም ልጅን ገደለብኝ በማለት በልቅሷቸው ይቀጥላሉ። ብርሃኔም እንዴት መጣችሁ? በማለት እየጠየቀች ነበረ። ታዲያ አደይን ፈልገው እንደመጡና ማግኘት እንደሚፈልጉ ቢናገሩም ደመቀን በቃ አደይ ከሌለችማ እንመለስ በማለት ለመመለስ ሲያስቡ አይ አንተ ከመጣማ ዴብና ደመቀ ንጉስ ሆነው አደይን ፍለጋ ይገባሉ ማለት ነው። ሊዱ ከእናታቸው ጋራ እንድትቆይ ያደርጋሉ። ሊዲያም በባህሪዋ ቀበጥናትና ከብርሃኔ ጋራ መስማማት አልቻሉም። ያደይ እናትም ሊዲያ ሱሪዋን ቀይራ ቀሚስ መልበስ እንዳለባት ብትነግራትም ሊዱ ግን በዚህ ነገር መስማማት አልቻለችም። አይ የአለባበስን ነው የተመቸኝ ቀሚስ አለብስም በማለት ለበሰችውን ሱሪ አውልቃ ቀሚስ መልበስ እንደማትፈልግም ትናገራለች። አደይ እጆቿና እግሮቿ በገመድ ታስረዋል። አቶ አለልኝና ጫኔ ወደ ቤት በመምጣት የጌታው ልጅ በስነ ስርዓት በወግ በማድረግ ሊደሮች ቢሉ አንቺ ግን አሻፈረኝ አልሽበት ምክንያት ምንድን ነው? ወይስ ከከተማ አፍቅርሻል ማለት ነው እያሉ በጥያቄም ሲያጣድፏት ነበር። አደግን ምንም አይነት ምላሽ እየሰጠቻቸው አልነበረም። ታዲያ አቶ አለልኝና ጫኔ ባደ ውበት ሲደመሙና ሲደነቁ ነበር። ታዲያ በዚህ ሁኔታ እያሉ እንግዲህ አባት ይመጣሉ። አለልኝና ጫኔም ወደ ውጭ ሲወጡ፣ አንቺ ከንቱ፣ እኔ በወግ በማድረግ ለደረሽ ስል አንቺ ግን ይህን አሻፈረኝ በማለት ለምንድን ነው የሸፈትሽው እያሉ እየተናገሯት ነው አደይም ለገንዘብ ብላ እንደዚህ አይነት ሕይወት መመስረት እንደማትፈልግ ትናገራለች። ደግሞ ብለሽ ብለሽ መልስ ትመልሽልኛለሽ በማለት እርሳቸውን በቆጣና በንዴት ሲናገሯት ነበር። አደይም በእንባ እየታጠበች አግብቶ የፈታ ባል እንደማትፈልግ ብትናገርም የጌታ ልጅ ሆነው ለምንድን ነው እሺ የማትይው በማለት የእርሳቸውን ፍቃድ መቀበል እንዳለባት እየተናገሩና በጥፍ እየመቷትም ይገኛሉ። አባዬ ግን ነገ ትዳርዤ ፈትቼ እንድንከራበት ነው ወይ የምትፈልገው? በማለት ጥያቄዋን ብታስከትልም ቢፈታሽስ ምን ችግር አለው? ልጅሽ ንብረትሽ ይሆናል፣ በማለትም አላስፈላጊ ቃላት ሲናገሯት ነበር። እንግዲህ ከአባት ፍላጎታቸውን አዴ ላይ እየጫኑ ይገኛሉ። እንግዲህ የእሳቸው ፍላጎት የጌታ ልጅ ስለሆነ ሀብት ንብረቱን ትወርሻለሽ የሚል ሀሳብ አላት አዴይ ግን መቼም ቢሆን በአንተ ሀሳብ ልትቀርሰኝ አትሞክርም። እኔ የራሴን ሕይወት ልኑርበት ልቀቀኝና ከዚህ በማለት እየለመነቻቸው ቢገኙም መቼም ቢሆን አለቅሽም፣ አሁን ሽበኝና። ድላር ጌለ ዳርሽ ካለበለዛ የማደርገውን አደርጋለሁ እያሉ እየዛቱና እየፎከሩባት ይገኛሉ። አንተ መቼም ቢሆን አባት አይደለህም በማለት አደይም እንግዲህ መረር ያለ ነገር አባቷን ተናግራቸዋለች። እሳቸውም እጃቸውን ለጥፊ አንስተው አደይን በጥፊ ሲመቷት ነበር። እነ ደመቀና እነ ዲብም አደይን ለማንም መዳር አይችልም በማለት ዴብም እየዛተ ነበር ዴቪድ ንግግር ተከትሎም ደመቀ ወንድ ማለት እንደዚህ ነው፣ አንተ ግን ልፍስፍስ ነ በማለት ንጉሰን ይናገረዋል። ታዲያ ሳትሄድ ነበረ ይህንን ነገር ማድረግ የምትችለው ለምን አልተቆጣጠራትም በማለትም እርስ በርሳቸውም ሲጨቃጨቁ ነበረ። አንዳንዴም ደግሞ ነገር ከለኮሰ በኋላ ደመቀ ዳኛ የሚሆነው ነገር በጣም ነው የሚያስቀው። ምንም ቢዛን ስለተጠራጠረቻት የመጣችበት የራሷ የሆነ አላማ አላት እንጂ ከነዛ እንዴት ሊሆን ይችላል? እያለች ነው እንግዲህ ባርጎት እናቷን ለመታወቅ አቅጣጫ ብትጠቁመውም እዛ ከደረሰ በኋላ እናቷን የሚያውቃት ሰው አቶ ባርጎት እየተንከራተተ ነው። በዚህ ሁኔታ ስለ ቤዛ እያወሩ ባሉበት ሰዓት ነበረ በራንኳ ቦታ ወደ ቤታቸው የተከሰታቸውም ለምለም ሰይጣን ሲጠሩት ይመጣል። ስራሽን ማን እየሰራለች ነው ወደ ቤት የመጣሽው? በማለትም ትላከፋታለች። ቤዛም ምን አርሻ አንቺ? በማለት እንግዲህ ሁለታቸው ጭቅጭቅ ይጀምራሉ። ቀዳሚ መሄጃ እንደሌላትና ባርኮት ከቤት ስለሌለ ባርኮት እስከሚመጣ ድረስ ከሌላ መቆየት እንዳለ ተነግራቸዋለች። ለምለም በሁኔታው ደስተኛ ባትሆንም ሌላ ግን እስከፈለገች ድረስ መቆየት ትችላለች በማለት ፈቃደኛ ይሆናል። ነገር ግን ከለምለም ጋራ አንድ ላፊ ቃል ስትነጋገሩ እንዳልሰማ በማለትም እያስጠነቅቃታል። ነገር ግን ከለምለም ጋራ መስማማት አልቻሉም። እንዴት ነው ቤዛዜ እንድትቆይ ፈቃደኛ የምትሆነው? በጭራሽ ከሷ ጋራ መስማማት አንችልም። ከአሁኑ ጀምሮ እንዴት እንደምትናገረኝ እያያት አይደለም? በማለት ሁለታቸው እንግዲህ ጭቅጭቅ ይጀምራሉ። ሌላም የሁለታቸውን ጭቅጭቅ ላለመስማት ሲል ተናዶ ፊቱ ለቆ ይወጣል። ውሃ ጠማኝ፣ ውሃ ስጨኝ ስትል የነበረው ሊዲያም ወንዝ ከወረደች በኋላ የወንዝዋ እንድትጠጣ ብርሃኔ ብትጠይቃትም ቆሻሻ እንዴት ነው የምጠጣው በማለት መጠጣት እንደማትፈልግ ትናገራለች። ፍቅርም ፌስቡክ ላይ ሊዲያ በፖሰተችው ፎቶ ስለተመለከተች ተናዳ ለእናቷ እያሳየቻት ነበረ። እነሱ እንደዚህ ገጠር ሂዶ ፈታ እያሉ ነው እኔ ግን እዚህ ብቻዬን እያለች። እናትም ሊዝናኑ ሳይሆን አደይ ሊያመጡ እንደሆነ ይናገራሉ። በሌላ በኩል የአደያ አጋቾች ልጃገረዷን ከተማ አስረክበው ይሆን ወይስ እስካሁን እስከ ክብሯ ተቀምጣ ይሆን በማለት መቀጣጠፋቸውን ተያይዘውታል። ታዲያ አቶ ጫኔ የሚባለው ሰው ወደ ውጭ እንዲወጣ ይሆናል አለልኝ እና አደይ እዚያው የታገተችበት ቦታ ብቻቸውን ናቸው። እነዴብም አደይ የታገጠችበትን ቤት በቅርብ ርቀት እየተከታተሉ እና ከዚህ ናት በጥንቃቄ መግባት ይኖርብናል እያሉ ነገሮችን በጥንቃቄ ማስኬድ እንዳለባቸው እየተመካከሩ ሳለ ከኋላቸው አቶ ጫኔ ይመጣባቸዋል። ዴብና ደመቀ ሩጠው ሲያመልጡ ይህ ግን የአቶ ጫኔ በትር ደርሶበታል። ብርሃኔም እህቴ አሁን በምን አይነት ሁኔታ ይሆን ያለሽው በማለት በመጨናነቅ ላይ ናት። ልልኝም ሆነ ጫኔ ካገኙት ሴት ጋራ መተኛት ነው የሚያምራቸው። ሮማን ዕጣ ፈንታ እንዳይገጥማት እንጂ በማለት ስጋት የሚሆን ነገር የለም በማለት አሸናፊም እህቷን ሲያጽናናት ነበር። ታዲያ ብርሃኔም የሆነውን ሁሉ ለሮማ ልትነግራት ወደ እሷ ስትሄድ፣ ሮማን ግን በጥሩ ሁኔታ ላይ አልነበረም ያገኘቻት እያለቀሰች ና በእንባ እየታጠበች አሁንም እየተጫወተባት እንደሆነ ና እጆቿ ና እግሮቿ ታስረው ብዙ ስቃይ ና መከራን እያሳለፈች ትገኛለች ታዲያ አደይም የኔ ዕጣ ፈንታ እንዳይገጥማት ፈጥነሽ እህትሽን ልታድኛት ይገባል በማለት ከእቷ ቶሎ እንድትደርስላት ና እንድትታድጋትም እየመከረቻት ነበረ በሌላ በኩል አደይ ከታገተችበት ሆና እድሜ ዘመኔን ያንችን ገላ ለመንካት ስመኘውና ስጠብቀው የነበረው ነገር ነው። አሁን ጥሩ አጋጣሚ ተፈጥሮልኛል፣ በማለት ያስገድዶ መድፈር ሙከራ ሊያደርግባት ሲል ቪዲዮ ተቋርጧል። ምናልባትም አደይ ያስገድዶ መድፈር አደጋ ይደርስባት ይሆን ወይስ ጉዞ የጀመሩት እነዴም ደርሰው ያድማት ይሆን? አብረን የምንመለከት ይሆናል። ለዛሬ ሰራተኛ አደይ ይህንን ይመስላል። በቀጣይ